ሰላሙ አሌይኩም ራህመቱላሂ አበረካቱ ተፈቀል አሰላሙ አሌይኩም ራህመቱላሂ አበረካቱ ድና የተከበራችሁ የኢትዮቻና ቤተሰቦቻችን ያላችሁ ደህና ናቸው እኛ እንዴትና አልሀምድሊላሂ ዛሬ እንግዲህ እኔ ናማሚ የቡና ሰዓታችን ነው ቅዳሜ ከሰዓት ላይ ነው ያለ ነው ማለት ነው እና እኔ ናማሚ እንግዲህ እየጠጣን ነው ምሳ በልተን ሞቅ ያለ ነገር ያስፈልጋል ታውቃላችሁ ሁላችሁም ማለት ነው እና ምሳ በላን፣ አሁን ቡናችንን ደግሞ እኔና ማሚን ጠጣለን። ማታ ደግሞ አባት ሲመጣ ደግሞ እንደግመዋለን ማለት ነው። እና እንዴት ናችሁ? ደህና ናቸው፣ ሁሉ ሰላም፣ ሁሉ አማን፣ እኛ ደህና ነን አልሐምድሊላህ። ለምትወዱንም፣ ለምታከብሩንም፣ ለምታደንቁንም ከልብ እናመሰግናለን ማለት ነው። ለምትሰጡን ኮሜንት ራሱ ከልብ ከልብ እናመሰግናለን። እንግዲህ ስደት ላይ ያላችሁ እህቶቻችን ብዙዎቻችሁ ደስ ይላችኋል አንድ ሰው እንደእናንተ ስደተኛ ሆኖ ወደ ሀገሩ ገብቶ ሀገሩ ላይ ሲሰራ በጣም ያስደስታቸዋል እና የእናንተ ደስታ ለእኔም ገብቶኛል ማለት ነው። እኔም እንደዛ ነው። ሲሰሩ ሲጠነክሩ ቤተሰቦቻቸውን ሲካድሙ ነው ደስ የሚለኝ። አብዛኞቻቸው ደግሞ ስራ አጥ ማለት ነው። በየመንደሩ ቁጭ ብለው ወሬ የሚያፈጉ አንዳንዶች ደግሞ ስለሰው ማንነትና ምንነት ተረድተው እንኳን ብዙ እንትን የማይሉ ብዙ ነገር ስም ያወጣሉ። እንደዚህ ነው፣ እንደዚህ ነው። ይሄ ስራት እኛም ብዙ ሰዎች ማለት ነው። ስለ እኔ ባልትና እንኳ ስሰራ ወላሂ፣ ብዙ ሰዎች እኔ የሚያመርሯሉ። እኔን በቃ ለምን ቁጭ ብላ በየመንደሩ ወሬ እያወራች ሰው እያማች አትኖርም? ለምንድ ነው ባልትና እየሰራች የምትኖረው? ምንድን ነው ደግሞ ይሄ? ለማንም ገረድ፣ ለማንም ሰራተኛ ምናምን የሚሉ እራሱ ብዙ ሰዎች አሉ ማለት ነው። የገጠር ሰው የምታውቃላችሁ እና መስራት ደግሞ ያስከብራል እንጂ አያሳፍርም። ወላሂ ነው የምላችሁ። አንድ ሰው ጉልበቱ ንጥፍ አርጎ ውሎ፣ ጉልበቱ ንጥፍ አድርጎ ተርቦ ተቸግሮ፣ ልጆቹ ታርዘው፣ ልጆቹ የሚፈልጉትን ነገር ሳያደርግ ሲቀር ያ ሰው ብዙ ስሜት ይሰማዋል። እኔ ግን አልሐምዱሊላህ ረብ ልዓለሚ ሽኮር ለእሱ ይገባው ለትልቁ ጌታ ማለት ነው ለልጆች የፈለጉትን አብልቼ የፈለጉትን አልብሼ የፈለጉትን የፈለግኩትን በልቼ የፈለግኩትን በቃ እንደ ልቤ ማለት ነው፣ አልሐምድላ ነው። ለምን ብዙ ሰው ስለ እናንተ ስራ ቢጠላባችሁም ቢያማርራቸውም፣ እናንተ ደግሞ ወደፊት ማለት ነው። አንዳንድ ሰዎች በቃ እናንተ ስለጠነከራችሁ ስለጎበዛችሁ፣ እናንተ ትርፋማ ስለሆናችሁ፣ እናንተ ከዛ ከሰው ተለይታችሁ ስትገኙ ያ ሰው ማለት ነው። እናንተ ምንድነው የሚያደርጋችሁ እንደችል እንደ ድሃ በቃ ምንም እንደማያቅ ብዙ ስም ይወጣላቸዋል። ማንም በየመንደሩ እየሄዱ ስለእናንተ ማውራት ጀምራል። ያ ሰው ማለት ነው ማለትም አንድ ሰው ስለራሱ ብቻ ሲጠነክርና ለራሱ ሲበረታ ማለት ነው። እኔ ንገራቸውን ላይ አልሐምዱላህ ረብል ዓለሚን ያ እንግዲህ እየነገርኳችሁ ነው። አሁንም ለልጆች ወይም ለራሴ አልሐምዱላህ እንደልቤ ሁኜ ማለት ነው። በምሰራው ስራ ደሳለሁ እንጂ አልከፋም። እንደዛ አረቦች እንኳን ራሱ ማለት ነው ሽንት ቤት ሲጠቀሙ ሽንት ቤት ታውቃላችሁ ሁላችሁም። ጠዋት አጥበነው አጽድተነው ከሆነ ከሰዓትም እንድናጸዳው ሲፈልጉ ምንድን ነው የሚያደርጉት? ዳር ነው ሲጋራቸውን የሚጥሉት አይደል? ለምን ታንጎራቸው ማለት ነው ደግመን ያንን ሽንት ቤት እንድናጸዳው። ያንን ሽንት ቤት ስናጸዳ ምን ስንት እንማረራለን። አገራችን ላይ ሆነን ግን እኔ አሁን ሽሮና መርበር የማዘጋጀት ማለት ነው ደስ በሚል ሁኔታ ነው የማዘጋጀው። ሌላም ስራ ስራለው ማለት ነው። በዚህ ጉዳይ ላይ ግን እዚህ ቁጭ የሚል ሰው ስለኔ ብዙ ነገር ነገር እንደዚህ ነው እኮ እንደዚህ ነው እኮ ሀራም ነው እኮ ይሄ ምድ ነው እኮ እንደዚህ ነው እኮ እና ይሄ እንደዚህ የሚል ሰው ደግሞ ከእናንተ በታይ ሆኖ ሲገኝ እንጂ ከእናንተ በቶ አይገኝም። አንድ ሰው ሲበረታ ያንን ሰው ኪስ ኪስ የሚል ሰው ወላሂ በጣም አሳፋሪ ነው ማለት ነው። ልጅ አሁን የሆነ ስራ ይጀምር፣ እጭ ደግሞ ይህን ስራ ብለህ እጭ ደግሞ ይህ እንደዚህ ምናምን ታልኩት ያን ስራ ሊተው ይችላል እና አደናቀፍኩት ማለት ነው እሱ ወደ ሌላ ስራ ደግሞ ሲሄድ ያ ስራ ደሞ ምርታ ማላ ያድርገው ይችላል እና ስሜታዊ ማድረግ ሰውን ጥሩ አይደለም። መከባበር የሰው ልጅ ሲሰራ፣ በርታ፣ ጠንክር፣ እንበርታ፣ እንስራ ነው እንጂ ያንን ሰው ማከያከያ ስናማ እንትን ማለት በጣም ያስጠላል ማለት ነው። ይሄ እንደዚህ አይነቱ እንደዚህ አይነት ስብእና በአገራችን ላይ እንግዲህ ሞልቶ የተረፈ የተረፈረፈ ነው። ያው እንግዲህ አንድ ሰው የቡና መጠጫ ነው የሚያደርጋችሁ እናንተ ማለት ነው። በቃ አገራችሁ ላይ መታችሁ ስጠነክሩ ስትሰሩ ሲያችሁ፣ ያንን ያክል አመት ሰርታ ደግሞ እዚህ መታ ሰርታ ሊያልፍላት ነው ደግሞ እዛ ያን ያክል አረብ አገር ሰርታ ያላለፈላት ዛሬ እንደዚህ ሁና ህ እከሌ ከስታ እከሌ ወፍራ እከሌ እንደዚህ ብላ ነው የምትባሉት ማለት ነው። ግን እናንተ የሰው ወሬ አሉባልታ ወሬ ሳትሰሙ ስራችሁን ወደፊት ማለት ነው መታችሁ ተሞላቀን እኖራለን እንደ መዳን ብላችሁ ተንታላችሁ ተሳሳታችሁ ጎንበስ ብላችሁ መስራት አለባችሁ። ካልሰራችሁ ከሁለት አመት በላይ ከአመት በላይ እጅ ወደ ላይ ነው የምትሆኑት ማለት ነው እና መጠንከር ያስፈልጋል። እንግዲህ መድረኩን ያው ተቆጣጥሪው አለ ማለት ነው። እስኪ ማሜ ደግሞ ሰላም ይበላችሁና ያለውን ደግሞ እናወራለን። ሰላም አለይኩም። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችሁም የተከበራችሁ የትቻን ተከታታዮቻችን ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረግን ቡና እየጠጣን እየተጫወትን እንደዚሁም ሀብሐብ አለ እዚህ ሙዝ አለ እና ሀገራችንን ፍራፍሬ እየበላን እየተጫወትን እናንተም ፈታ እናደርጋችኋለን። እስከዛው ድረስ ይህም ቪዲዮ ላይክ፣ ሼር አድርጉት። እናንተም እዚህ ሀገራችሁ መታችሁ የእናትዬ እንዲገጥማችሁ እንዲገጥማቸው አብዛኛው እዚህ መታችሁ ከጭቅጭቅ ጋር አረፋችኋላችሁ እዚህ መታችሁ ብዙዎች የሚጠብቃችኋላችሁ አሁን ብዙዎቻችሁ የሚደውሉኛላችሁ እና ከሱ እንድትጠበቁ እና ከዛ ተጠብቃችሁ ሁላችሁም ዱዓ እያደረግን ከዚህ ቡና እየጠጣን እናወራለን ማለት ነው እና እዛ ሀገር ስትመጡ መጀመሪያ የሚያጋጥማችሁ ነገር ውጭ ይበዛባችኋል። ውጭ የሚበዛው ነገር ምን ስትሉ ጤፍ ስትገዙ፣ የዓመት ቀለብ ስትገዙ። እናንተ ደግሞ ዓመት ቢያንስ ማረፍ አለባችሁ። ከዛ ቢያንስ ዓመት እኮ ቀላል ዓመት አርፋችሁ ቢያንስ ሁለት ወር ሶስት ወር ቀላል ነው። ግን እዛ ድረስ ብዙ ነገር ሊጠብቃቸው ይችላል። እዛን ለማረፍ ጤፍ መግዛት አለባቸው። እዛ እኮ ናቸው ልትመጡ አካባቢ ብዙዎቻቸው የሚደውሉ ስላላቸው ነው። ጤፋችሁን ገዝታችሁ ሁለት ኩንታል ሶስት ኩንታል በላይ ታስቀምጣላችሁ። ምክንያቱም አመት ድረስ ወጭ እንዳታበዙ ማለት ነው። እና ደግሞ እዚህ መታችሁ ፍሬጅ፣ እነዚህ ላውንደሪ፣ ቀሰራ ምናምን የምትገዙ ካላችሁ እኔ አልመክራችሁም እሱን ነገር። አሁን ላይ ጊዜው ተሻሽሏል። ብዙ እየረተቡ ነው። እንደሚ አይነት ስራ እየሰሩ ነው እና ያንን በታማኝነት እንዲታሰሩ ምክንያቱም እዚህ መታችሁ ከውጭ አንጻር እንትን አታቁትም ገበያው ምክንያቱም አንድ አሁን እህታችን ደውላለች ነበር። ትናንትና 350 ሊትሩን ወደ 67000 ብር ገዛችሁ ማለት ነው። 67000 ብር ደግሞ አሁን ላይ አይደለም ያ ወደ 47000 አካባቢ ነው ማለት፣ በወር ቢቱ አንደኛው ወር ቢቱ ማለት ነው። ግን አሁን ወደ 25000 ብር በለዋት ማለት ነው እና ከዛ ስትመጡ የምትበሉት አ የገበያውን አጣር አታውቁትም። አየሩም ይቀያየርባችኋል። ትንስ አየሩ ስትቀያየር እናንተ መርበስ ትሆናላችሁ ማለት ነው። ምክንያቱም ሰውም እናንተ ነው አብዛኛዎች ይቅር ዝናትች እንደ ዝናት ከውጭ መታኩች ታስታውቃለች ምናምና እያለ ሲወጫጭቃችሁ እናንተ የሆነ ውስጣችሁ ይረበሻል። እና በዛ አንፃር እንዳትጎዱ እዛ ናችሁ ብዙ ነገር የሚሰጋኳሉ ያን ነገር አስተጋኩ ማለት ነው። እና እንግዲህ ሁላችሁንም ያው የእረፍት እንጀራ እንዲሰራችሁ ዱዋችን ነው ማለት ነው። የአገራችንን አየር እየተነፈሳችሁ፣ የአገራችን አየር እየተነፈሳችሁ ቀላል አይደለም። ብቻ ሰላም ነው ወላሂ። ሁላችሁም ብዙ ነገር አሳልፋችኋል። ይህንን አንዴ መታችሁ ሁለተኛ ስደት መድገም የሌለባችሁ እንደግማችኋል። ሶስት አራት ጊዜ ሄዳችኋላችሁ። ብዙ ተከታዮቻችን ግጠኛ ነኝ ከስድስት ከአምስት ዓመት በላይ እየሰራችሁ ናችሁ እና ብዙ ህይወት ያላያችኋላችሁ ያን ህይወት እንድታዩ ደግሞ ትዕግስት ያስፈልገዋል። ትዕግስት ተለለ ምንም ህይወት የለም። እና ትዕግስት ታግሳችሁ የምታደርጉትን አድርጋችሁ፣ ቢያንስ ደግሞ ተስፋ እንዳትቆጥሩ። በራሳችሁ ላይ ተስፋ ተቆረጣችሁ፣ ብዙ እቃ ምን ያስገዛ የሚያስገዙናሉ። እኔ ተስፋ ቆርጫለሁ፣ ለእ ነው ለእህቴ ነው ለወንድሜ ነው። እኔ እንደዚህ በቃ መኖር እንትን ማለለን፣ በቃ ለራሴ አንዲት ጠስት እንትን አንድ እንትን ትታልኩ ለራሴ ይበቃኛል የምትሉ ነገሮች አላችሁ፣ እና ከዛ ራሳችሁን ጠብቃችሁ ራሳችሁን ጠብቃችሁ ተስፋ ሳኮርጡ ወደ ሀገራችሁ ቃቃኛውም ወደ ሀገር ስትመጡ ስራ አትናኩ፣ ስራ ስሩ። ስራ የሚነቅሰው ከበታይ ሲሆን እንጂ ሲጠነክርና ማነው ከበላይ ሲሆን አናውቅም ማለት ነው። እያየ ነው ነው ሁሉንም መጣሸር አለባችሁ። የሰወር ደሙ ሰዓት ሰሙ ማለት ነው። እኔ አሁን በአካባቢ ብዙ ነገር እሰማለሁ፣ ብዙ ማለት ነው፣ ስለ እኔ ብዙ ይወራል። ግን ምንም ምንም ጭራሽ ቼክ አላደርጋቸውም እነዛን ሰዎች ማለት ነው። ማለትም የቅናት መንፈስና ምቀኝነት መሆኑን ስለማቅ ምንም እንደ እየሰማሁኝ ይህን አልሽ ያልሽ እንኳ ቢሉኝ ራሱ ወላሂ ቼክ አላደርጋቸውም ጭራሽ ማለት ነው፣ ማለትም እነዛ ሰዎች እኮ ከኔ እንኳን የተሻለ ህይወት ቢኖራቸው ያው የኔን የመናቅና የሆነ ነገር ስሜት ይኖር የነበረ ግን ማንም ከማን ያንስም እና መስራት ጥሩ ነው። ስሩ፣ ወላሂ ስራ ትናቁ። አሁን አብዛኞቻችሁ ወደ ሀገር ስትመጡ በቃ ድንግርግር የሚላችሁ ነገር እዛ ሆናችሁ ምን ያምራችኋል፣ የመዳም ክችን የመዳምን ክችን እናንተ ገልብጣችሁ ለማስቀመጥ በቃ ፍሪት ትላላችሁ፣ ላውንደሪ ትላላችሁ አራት አምስት ምናምን አራት አምስት ማዘዝ ያለባችሁ። እኛ አሁን እቃ እንገዛለን። የሚገርመኝ ነገር ማለት ነው አሁን እቃ ስንገዛላችሁ ምን ያደርጋሉ? አንድ ሰው ቢያንስ ሶስት አራት እቃ ያዛል። ለምን እንደዛ ይሆናል? እናንተ እኮ እዛ ዝንተ ዓለም አትኖሩም። እድሜ ልክ እዛ ሰው ቤት አትኖሩም። እናንተ ማመቻቸት አለባችሁ። ቢያንስ እንኳን የቤት እቃ አንዳንድ መግዛት አለባችሁ። የቤት እቃ ማለት ነው የክችን እቃዎች አንዳንድ የቡፌ ምቀድ እዛው ምንድነው ደጋግማችሁ ደጋግማችሁ ደጋግማችሁ ታዙና ብራችሁን እንደዛ አታድርጉ። አውተንትኑ ለወደፊት ህይወታችሁ እሰቡ። ለወደፊት ምንድነው የሚያጋጥመን፣ ሰርተን የምንተካው የህንብር ምንድን ነው፣ እንዴት ነው የምንሆነው? እዛ ሆናችሁ እኮ እቅድ ማቀድ አለባችሁ። ምን እንስራ የሚለው ማለት ነው። አሁን አንዳንዶቹ አላማ አላማ ቢስ ማለት ነው። እነዛ የምንላቸው አላማ ቢስ ናቸው። አሁን ከኔ ጋር ደውሉና፣ እኔ ጋ ደግሞ እንደዚ አይነት ነገር አትደውሉ። ወላሂ ሁለተኛ እንደዚህ አይነት እኔ የፍርድ ቤት እንትን አይደለሁም። እኔ አንዳንድ ጊዜ ታስጠልኛላቸው። አንዳንድ ያሉች ማለት ነው። አሁን አንዱ ምናልችኝ ብር እጆኝ አለኝ ግን እስካሁን ድረስ ምንም ነገር የጠየቀ ነገር የለውም። ምንም ያደረኩለትም ነገር የለኝም። እኔን አስቸግርሻለሁ እንጂ የሆነ ነገር እኮ ታደርጊልኝ ነበር አለኝ ምናምን ትለኛለች እና ቤት እንደተጫጩ ቤት ትሰራለች እና ያን ቤት ይካፍለኝ ሆ ብላ ትጠይቀኛለች። እንዴ አንቺ የኒካ ወረቀት እስከሌለሽ ድረስ ማንም ወንድ ቢሆን አይካፈልሽም። ለምን ይካፈልሻል? የኒካ ወረቀት ካለሽ ግን ይካፈልሻል። የምትሰሩት እሱን የሚሰራ አንቺ የምትሰራው የሁለት ነ ጋራ ነው እና የኒካ ወረቀት ከሌላችሁ ምናምን እንደ አንቺማ ጎበዝ ነሽ እንደው የምላት ለሆን እሷን አድነኳትና ማለትም እስከዛሬ ድረስ ጮኛ ሆና እንዴት ብሯን ሳታጠፋ ጎበዝ ናት ምናምን እያልኩ ማለት እና ጎበዝ ነሽ አንቺ ሴት እኮ ሁለት መቶ ሶስት መቶ ሽጌት ተበላ ነው ምናምን አልኳት ማለት ነው ከወሬ ወሬ ስናወራ ከዛም ፍለኝ እንዴ ሱ ከፍቼ ለታለሁ በሮች በሮስ ከስቼ ለታለሁ። እንግዲህ ተመልከቱ ግን ከዚህ በላይ ምን ምን እኔ አንዳንድ ጊዜ ምን ትበለን ነው እኔ ነው። አሁን እንደዛ ብላችሁ ምን የምታማክሩ ምን ትበለን ነው? እኔ እኮ የቪዲዮ እኮ ስሜያል። እኔ ነግጧት እሱን የሆነ ነገር ብዬ እሱ ከኔ ጋር ጥላቻ የሆነ ነገር የሆነ ፉገራ የሆነ እንዲያመጣብኝ ነው ወይስ ምንድን ነው? እናንተ ከጮኛችሁም ጋር ሆነ ከባሎቻችሁም ጋር የሆነ እንትን እያላችሁ ከኔ ጋር እንደዚህ እናድርገው ወይ እንደዚህ ነው ወይ ለምን የፍርድ ቤት እንኳ እንትን አለሁም እና ዝም ብላችሁ የማይሆነ ወሬ አታውሩ። ብዙዎቻችሁ ዝም ብላችሁ ከንቱ ሕይወት ነው። ከንቱ ማለት ነው። ተጫጫችሁ ብርሽን አቃምሽው፣ ሱቅ ከፈችለት፣ በሬ ገዛሽለት፣ ቦታ ገዛሽለት፣ ቤት ስራ ሰራ ይካፈልሻል። ለምን የማይካፈልበት ምንም ምክንያት የለም። ለፍቷላ ማስኗላ ደክሟላ እና ጮኛ ስለሆነ ብር አይለኝም ያው አይካፈለኝም እና ይስራ ና ይጠብቀኝ። እናንተ ገምና ስትሆኑ ደግሞ እሱም ገምና የሚሆኑበት ጊዜ የለውም። አንዳንድ ጊዜም በወንዶች ላይ ምርር ብለን እንትናንበል እናንተ ራሳችሁ ዝም ብላችሁ ገንዘባችሁን እየተበላችሁ ዙራችሁ ወንዶች ለማማረር ትፈልጋላችሁ። እነሱ አሁን እዚህ ሀገር ሁናሁን ብርላኪልኝ ልሻ ት አልልክም። ባልሽም ከሆነ ደግሞ ስትልኪለት ከቤተሰቦችሽ ጋር ይህን ይህ ልኬለት አለው ሂዱ ቤት ስሩልኝ ቦታ ግዙልኝ። አናነነቱ ቢያገቡ ማለት ነው። ልጅም ሳይወልዱ ምንም ሳይሉ ይሄዱና ሰው ብር ይሰጡታል። ቦታ ይገዛል፣ ቤት ይገዛል። ቤተሰብ አያውቅም። ቤተሰብ ጭራሽ አያውቅም። ያም ቦታ መግዛቱንም ቤት መስራቱንም ምንም አያውቅም። ምንድነው የሚያደርጋት? ስትመጣ ወግጂ ነው የሚላት። ወግጂ በቃ። በስሙ ነው ቤቱ። በምን ታገኘዋለች? በምንም አታገኘውም። እና ዝም ብላችሁ ራሳችሁ ፈቅዳችሁ በራሳችሁ ኪሳራ በከሰራችሁ አትበሳጩ አትጃጃ ብሎ ወላሂ ይቅርታችሁን ና ማለት ነው። ለምንድን ነው እንደዚያ የምታደርጉት? እናትና አባት የተከበረ እያላችሁ ወንድም እያላችሁ እህት እያላችሁ ዘመድ ያታችሁ ነው ያን ቤት ሲሰራ ያ ቦታ ሲገዛ ባሪዎቻችሁን ውደዷቸውን ያቱ ውደድ አለንም ፍቅር መቸው የጋራ ነው ህይወት ነው ማንኛውም ሰው ሳይፋቀር ሳይገባ ሳይወርድ የሚኖር የለም። እና ይሄ ርስታችን ነው ሞት ርስታችን ነው ህይወት በዱኒያ ላይ ርስታችን ነው። በቃ የምንኖረው ከትዳር ጋር ነው ከፍቅር ነው እና ብንኖርም አባታችሁን ወይ ወንድማችሁን፣ አባቴ ለባሌ ህን ያክብር ልኬለት አለሁ፣ ሄድና ቦታ ግዛልኝ አባቴ፣ ወንድሜ ሄድና ቤት ግዙልን፣ እንደዚህ አድርጉልን፣ አብራችሁ ማለት ነው። በቃ አባታችሁና ወንድማችሁ ምስክር ነው። ያ ቤት ቢከዳችሁ እንኳ በስሙ ሆኖ ቢከዳችሁ እንኳ ራሱ አባትና ወንድማችሁ ምስክር ነው። ሄዳችሁ ብከሱት የጋራችሁ ነው ያ ንብረት ማለት ነው። ስንቶቻቸው ናቸው የራሳቸውን ቤት እየተቀሙ ኪራይ ቤት የገቡት? ስንቶቻቸው ነው በልመና ቤት የሚንከራተቱት? እና ለምንድነው እንደዚያ የምታደርጉት? እኔ አታግቡ ሳይሆን ቤተሰቦቻቸው ለምን አታቀላቀሉም? ለምን ግዙልን ይህንግዙልን አብራቸው አድርጉልን አትሉም? የጋራቸው እንዲሆን ከዚያ ስትመጡ መቶ አባትና ልጅ ተካሶ፣ ወንድምና ተካሶ፣ እናትና ልጅ ተካሶ ነው የምታዩት ፍርድ ቤት ማለት ነው። አንድ በዳና በዳ አይካሰስም እና እየተከዳዱ እንደገና እና በእናትም ቤት እንኳን ሲሆን ራሱ እናት ለምንድን ነው ያገባሽ የማይሆን ባልትልና ያን የላከችላትን ብር ትክዳታለች፣ የሰራችላትን ቤት ትክዳታለች። በስሙ የሆነውን ስንት እናት እና ልጅ ነው እዚህ ራሱ እየተጣላ ያለው ፍርድ ቤት እየተካሰሰ ያለው ማለት ነው። ይህም ከመሆን በፊት እናንተ እናት እና ልጅ በርግጥ እናት በልጇ ጨክና አይደለም፣ ግን እናንተ አልሆነ ህይወቱ ውስጥ ስገቡ እነሱ ጠጥተው ነው። ለምን ለወደፊት ህይወታቸው እንደዚህ ሁነው ነው ወይ? ይህን ገንዘባቸውን እኮ በልቶ ነገጧት ሊያበራቸው ነው። ለምንድነው ነው እንደዚህ የምትሆነው? ልጅ የብላ ነው እንጂ እናት እውነት ይህንን ብር ቀምታ ልትኖር አይደለም። እናንተ አረብ ሀገር የተንከራተታችሁባትም ማለት ነው። እና እንደዚህ አታድርጉ፣ ነፍስ ወቁ። እናንተ የምትለፉበት የምትማስኑበት፣ እዛ ሆናችሁ የምትንከራተቱት ወላ ለምንድን ነው እና ለማንኛውም ቀጣይ ቪዲዮ እንሻላ፣ አሁን ትንሽ ያውቀን ስለሆነ ትንሽ ሰው ሲመጣ ሲሄድ ምናምን ትንሽ ሀሳባችን ይቆረጣል። እንሻላ ሰፋ አድርገን በዚህ ላይ ቪዲዮ እንሰራበታለን። የምትፈልጉትም ነገር ካለ ደግሞ ባልትና፣ ማልባሳት፣ መቃም የምትፈልጉ ካላችሁ እዘዙ፣ አለን ማለት ነው። እንገዛዛለን፣ እንገበያለን፣ የምትፈልጉት ሀገር እናደርሳለን። ሰላም አለይኩም ብያለሁ እኔ ማሚ። ጨምረ ካለ

ኤክስትራ አታደርጉ። ምክንያቱም ባለም እየተለወጡ ስንት ካፈር እያወጣቸው መባል ማለት ነው፣ እና አንዳንድ ቤተሰብ አለ። እዚህ መጠጣት መብላት ለምዶ እናንተ እዚ አግብታችሁ ውጭ እንዲትሉ አይፈልግም። ከዚ ከጎሪ ቤት ያገባ ስላለ ጓደኛ አግብቶ አባቷ ይጠጣል ምን ይላል ግን፣ እዚህ እሷ ውጭ ስትል አግብታ እንዲተዳር አይፈልግም። ምክንያቱም ለባሏ ገንዘብና እንዲላክ አልፈለግ የሚያሰውኝ ምክንያቱም ራሱ ጥቅም ነው። እንዲጠጣ እንዲፈልግ እንዲያደርግ ነው የፈለገው። ግን እንደዛ እራሳችሁን አውቃችሁ ባልም ይለውጣል ሙሉ ለሙሉ ወንዶችን አታጥፉ ማለት ነው እና ሴቶችም እራሳችሁ የምታጠፉበት አላችሁ። እንግዲህ ቀጣይ ቪዲዮ እንገናኛለን። ይህን ቪዲዮ ሻር አድርጎት፣ እንዳይረዝምባችሁም ጨርሻለሁ። ሰላም አሌይኩም ወራህመቱላህ ማለት ነው።